ምን አለ ቅዱስ ቅዱስ ገብርኤል ካላጣው ጥበብ። እኔ ቆንጆ ቆንጆቹ እኔም ፎሎ ማድረግ አቁመዋል። ጉርድ በርሜል የመሰሉት ናቸው ፎሎ የሚያደርጉ

አባቴ ልሆንልሽ አብደሽ አሳብደሽኝ። አረ እኡ ስቀይን አበዛሽብኝ ይላል።

ወገቧን ያማታል መሰለኝ። ሴቶች ለምንድን ነው እንዲህ ወገባችሁ እንዲህ የምትሰብሩት? እሺ ታፕ ታፕ አድርጉ፣ ወደ ሌላ ጋር እንሄዳለን። ቂት ከሌላቸው የላችሁም እኮ ነው ወገባችሁ የምትሰብሩት ለምንድን ነው እስኪያማችሁ? ሰላም፣ እግዚአብሔር ይመስገን፣ ሰላም ነው አለ። እንዴት ነሽ? ምነው ዝም አልክ? ላብራ እኮ ይቆይ። ሰላም ሰላም ነው ከዚሁ አዲስ አበባ አዲስ አበባ። ሊንዳ ከዚህ በፊት ገብተሻል? ድሮ ነው። ከአንድ ወር በፊት ምናምን ታስታውሳለ? ቤት ልጋብዝክ ምናምን ብዬ እዛ የናት ጨርጨር ምናምን እቺ አሮጊት ምናምን ብለሰሰደ። ባለትዳር ነች ሊንዳ? አይ አይደለም። ምን ነው ባል ትፈልግልኝ ነው? አይ ተጠየቅሽውን ጥያቄ ብቻ ነው። ወደ ቀስ ያለ ነው ወደዛ እንገባለን። አይደለም ፍቅረኛ አለሽ? አዎ። ለምንድን ነው እኔ ጋር መግባት የፈለግሽው? ለምንድን ነው እኔ ጋር የገባሽው? ናቲንግ። የኔ ላይፍ ትከታተያለሽ? አይ ብዙ ጊዜ አይደለም አጋጣሚ ስክሎር እያደረኩ ሲነታሉ፣ ፍቅረኛሽ አሁን እኔ ጋ እያወራሽ በይሽ፣ ምን የሚልሽ ይመስልሻል? ምንም። ምን አደረኩኝ? ሲጀመር ጀስት እያወራው ካረለ እንዴ። እሺ ፍቅረኛሽ ሌላ ሴት ላይቭ ላይ ገብቶ እያወራ ብታዪው ምን ይሰማሻል? ምን ችግር አለው እንዴ፣ እያወራ ነው ሌላ ነገር እያደረገ አይደለም። ስለዚህ ከሌላ ሴት ጋር እንዲያወራ ትፈቅጂለታለሽ? ምንም አይመስልሽም? ምን ችግር አለው እንዴ? ችግር አለው አላልኩሽም። አንቺ ምንም አይመስልሽም ወይ ነው ያልኩሽ። ይስ ባልሽን ፍቅረኛሽን አትወጂውም ማለት ነው? አረ በጣም ነው የምወደው እና መንገድ ላይ የራሱ ሌላ ሴት ሁን ፈቅረኛ እያለኝ መንገድ ላይ የራሱ ሌላ ሴት ጮክ ብዬ ካየው ይደብራታል። እንኳን ህጂ ለማለት ነው። ይሄ ልክ አይደለም። እንዳንቺ ነው ልክ ከሌላ ሰው ጋር ቢያወራም አንቺም ሄደሽ ብታወሪ ኖርማል ነው ብሎ ምን አረኩ? አወራው፣ ጀስት አወራው። እንዴ መንገድ ላይ እኮ ሰው ሲጠይቀኝ መንገድ ላይ ያለኩኝ ሰው ሲጠይቀኝ ወንድ አልመልስም፣ ዝም ብዬ መሄድ አለብኝ ማለት ነው? እንደዛ እያልከኝ እኮ ነው። ምን ችግር አለው? ሌላ ነገር አላረኩ። ይያውራው ነው። አይቆይ ችግር አለው። አትጩሂ! ይስቲ ተረጋጊ፣ ተረጋጊ። መጮህ ልክ ነው ማለት አይደለም። መንገድ ላይ ሰው ቢያዋራኝ ዝም ብዬው ልለፍ ወይ እሱ ማለት ሲጠይቀኝ ነው አሁን አማርኛ ማውራት ይሄ የአማርኛ ይችላል። መንገድ ላይ ሰው ሲጠይቅሽ ዝም ብለሽ ብታወሪ ብታወሪ ችግር አለው እያልኩሽ አይደለም። ግን መንገዱ አንቺ ማውራት ከፈለሽ ተወራሽ። ታክሲ ላይም ስትገቢ ያገኘሽን ወንድ ምታወሪ ከሆነ፣ ካፌም ስትገቢ ያገኘሽን ወንድ ምታወሪ ከሆነ አይ አሁን ማውራት እኮ አይደለም። አሁን በአማርኛ እንትን አባባሌ፣ አሁን ሰው መንገድ ይጠይቃል፣ የሆነ ነገር ይጠይቃል፣ አይደለም ይጠይቃል፣ አይደለም አይገባሽው? አሁን አንቺ እኮ አሁን እኔን ማውራት ፈልገሽ ነው የገባሽው። አይ አባሊ ሁሉ አደሰኝ። ታይም ሄዶ ሌላ ሴት ጋር እንዲህ ማታ ላይ ጠብቆ ማውራት ፈልጎ ቢያወራ ሌላ ሴት አይደብርሽም አሁን መጥፎ ነገር አላወራውም አንተ ጋር ሌላ ነገር አላወራውም ላልኩሽም እኮ ሰው ማውራት ፈልጎ ሄዶ ወንድ አይደለም ያወራው ሴት ነው ያወራው ሄዶ ሴት ሌላ ሴት ቢያወራ አይደብርሽም ወይ ሰላም ወሬ እንዴት ነሽ ደህና መሸሽ ከዚህ በፊት ልጋብዝሽ ብዬሽ ነበረ እና እንዲህ አልተመቸሽም ምናም ብሎ ሌላ ሴት እያወራ ብትሰሚው ደስ ይልሻል? አይለኝም። አሁን አንቺ ነኝ። ምን አልሽኝ? ከዚህ በፊት ልጋብዝ ብዬ እንዲ ያልከኝ? ትቀልድ እኮ ነበር። ታዲያስ? የዛኔ እኮ ተሰድራድበን ምናምን ነው የወጣ የወጣሁት መጋበዝ ስላልፈለግኩኝ እኔም ሰደብኩ አንተም ሰደብከኝ አዎ መጋበዝ ስላልፈለግኩኝ ተሰዳደብን ወጣን። እና እሱ እንኳን ፈልገ ነበር እሱ እንኳን ተወው። እሺ አሁን ፈለግኩኝ። እሺ አሁን ምንድን ነው አሁን፣ አንቺ ለምንድን ነው እኔ ጋ የገባሽው? ምንም እንዴት ምንም ሎ በቃ እሺ፣ ሶሪ፣ አይደለ። ምንድን ነው? ምን ፈልገሽ ነው የገባሽው? ሁኔይ፣ ምን እፈልጋለሁ ከአንተ? ምንድን ነው ምንድን ነው? አካባቢ አለሽ አላልኩም እኮ። ምንድን ነው እኔ ጥያቄ የጠይኩሽ እኮ ነው። ምን ልተባበረሽ? ምን ላድርግልሽ? ምንም አትተባበረኝም ሆነ። ምንም አልፈልግም፣ እንድትተባበረሽ አልፈልግም እኮ አሁን የገባሽው አሁን አስገድጄሽ አለም የገባሽው፣ ልከሽልኝ ነው አክሴፕት ያረኩሽ እና አሁን ገባሽ፣ ላይቭ ላይ እኔ ጋር ገባሽ እና ምንድን ነው ልታወሪ ነው? አውሪኝ። ወሬም ከሆነ አውሪኝ፣ ጥያቄም ከሆነ ጠይቅኝ። ምንድን ነው? አመሰግናለሁ።